ከእንዳልኬ ላይማ የሆነ ታምር ተፈጥሯል። ያለ ሄሉ መኖር አልችልም አለኮ። በቃ አሁንማ ሄሉ ሄሉ ሄሉዬ ሄሉዬ ሄሉዬ ሆነ እንዴ! ፍቅር ለካ ንደ ሲገለብጥ ደስ ይላል እንዴ! ተንሰፈሰብኩልሽ አለኮ። ህመምሽ ያመኛል አለ። ትናንት ታያችሁት አይደል? ሄሉሻ እንደዛ ስትሆን ማለት ነው። ህመምሽ ያመኛል የኔ ንግስት አለ ማለት ነው። ሰላም ሰላም፣ ቤተሰብ ወኔ ጉዴኔ፣ ሰላም ሳለላችሁ ራሱ ዝም ብዬ ወሬን ቀጠልኩትና ውዶቼ ቤተሰቦቼ ማለት ነው። ይህ እንዳልክ ነገር ታምር እየሆነባቸው አይደለም ግን እና ምን ለማለት ፈልጌ ነው፣ እንዳልክ ወደ ሚዲያው ሲመጣ ተመልሶ ሲመጣ፣ መልኩም ሁሉም ነገሩ ቁመናው፣ ፊዚካል ሁሉም አእምሮበት ሌላ ሰው መስሎ ነው የመጣው። ያ ብቻ አይደለም፣ አሁን ስረዳው ይሄ ውስጡ ማይንዱ ብሬኑ ራሱ ጥርግርግ ብሎለት የሩቁን አሻግሮ እንዳይሆኑ ነው የመጣውና ለዛ ነው እንዲህ ሰፍሰፍሰፍሰፍ የሚለው እንደው ፈጣሪ እንዳልከን እንደዚህ ሁሉ ነገር ከፍትፍት አድርገ እንዲያስተውል ስላደረግከው ያደረግከው አምላክ ለኛም ደግሞ ከሰዎች ላይ ለምንፈርደው ልቦና ስጠን፣ አይናችንን ግለጠው። እንዳልካቸው እንግዲህ አይነ ሞራው ተገልጾለት ሄሉሻ ሄሉሻ እያለ ነው ማለት ነው። ሄሉዬ እኮ ገላ ማታሳየን ጉዴ ይላዘ በፊት ማለት ነው። እንዳልክ እና ሄሉ ባንድ ላይ ሳሉ ናቲ ፍቅሩ አገርሽቶበት ውዱት እኔ ማውራት አልቻልኩም። በቃ የሰሞኑ ሁኔታ በጣም እያሳቀኝ ነው እና እንዳልክና ሄሉ እንደዛ በፍቅር ክንፍ ሲሉ ሲተቃቀፉ፣ ናቲሻ ፍቅር አገርሽቶበት ተመልሶ መጣ። ተረሳሽ ወይ ተዘነጋሽ ወይ እያለ መጣ ማለት ነው። አሁን ደግሞ የአብስራ ከሂሉ ሲለጣጠፍ እንዳልክ አበደ። በቃ አበደ፣ ፍቅሯ አሳበደው። ዘንድሮማ ማን አሸናፊ እንደሆነ ማየት ነው የፈለግኩት። በቃ መጨረሻው ነው የአማረኝ። ይሄ ነገር መጨረሻውን ማየት እና ከሶስት ወንዶች ማን የሚያሸንፈው ግን፣ ቤተሰብ እና ውዶች ቤተሰቦች ማለት ነው። እንዳልኬ ግን ከእኛ ላይ እየቀለደ ነው፣ ከእኛ ላይ እያሾፈ ነው። ምን ለማለት ፈልጎ ነው? የምር ሄሉ ፍቅር ተገልብጦበት ነው፣ አፍቅሮት ነው እንደዚህ የሚሆነው እንደ ስራው እኮ ነው የሰራው። ምን ምን የማያደርገው ነገር አለ? ሙዚቃ ይለቃል። እንደገና ደግሞ አሁን ያው እንግዲህ በኋላ ላይ ሊመጣ ነው መሰለኝ። ፎቶ ለጥፏል ማለት ነው፣ የንግስቷን ፎቶ ደግሞ እኮ እንዴት ነው የምታምረው። ሄሉሻ፣ ይሄ ፎቶ ግን የት ነው ያለው? በእናታች ኢንስታግራም፣ እኔ የሄሉ ኢንስታግራም አላውቀውም። በእናታቸው የምታውቀ ከሆነ ንገሩኝ እና እንዳልካቸው አሁን በቃ የአብስራን እኔ አሽቀን ጥሬ ጥዬ እኔ ነው ካንቺ አጠገብ መሆን ለማለት ነው። አሁን ማንም በመካከላችን አይገባም ማለት እንግዲህ። አሁን ያለው የአብስራ ነው አደለ? ከሄሉ አጠገብ ያብ ስራ ዛሬ ወይም ነገ ቀለበት ይወልቅለታል። ይሄዳል እንዳልካቸው ይመጣል ማለት ነው። እና እኔ ግን ቤተሰቦች የምር እናንተ ሀሳባችሁ ይሳካላችሁ። ስለምትፈልጉት ከእንዳልቴ ጋር መሆኑ እኔም እፈልጋለሁ። ግን እኔ ይሄነው ይሄነው እንደዚህ አድርግ ምናምን አደለም። ሄሉዬን ያስደሰታት ሰው ነው እኔ የምወደው። ሄሉዬን ሲያስደሰታት ደስ ይለኛል፣ ሲያስከፋት ደግሞ በቃ ለነዛ ሰዎች ያለኝ አመለካከት አብሮ ነው የሚቀየረው። ታውቃላችሁ። ሶኔ አሁን ምንም ማለት አልችልም። እናንተ ግን ሀሳባችሁ ይስመርላችሁ ይሳካላችሁ። ግን እኮ ቢሆኑም በአንድ ላይ ደስ ይለኛል የምር ማለት በቃ ሁሉም ፍቅር አሰጣጥ ይችሉበታል። የምሬ እኮ ነው። አሁን እንዳልኬ እኮ ፍቅር በጣም ነበር የሚሰጣት ለሄሉሻ ማለት ነው። በጣም ነበር ቅብጥብጥ የሚያደርጋት። ና ብቻ ለቀበ ምን ማለት እንዳለብኝ ግራ ገብቶኛል። እንዳልኬ ራሱ እየቀለደ ነው እውነቱን ይሄ ልጅ የምር አፍቅሯት ነው ወይስ ምን ለማለት ፈልጎ ነው ምን እያደረገን ያለው ወይስ ደግሞ እንደዚህ ዝም ብሎ አንዳንድ እንደሚያሽቃብጡት ዩቱበሮች እንደዛ ለማረፍ ፈልጎ ነው ላለውኝ ማለት ነው የምር ሄሉ ሻዬ ማለት ነው ዘና ቀብረር በያቦ እንደዛ ያስለቀሶች ተመልሰው እነሱ እያለቀሱ ነውና ያብ ስራም ደግሞ ነገ ሄሉ ሻሉ ሻ እያለ በእኔና ባንች መካከል አይገባም ማንም አይለየንም እያለ እንደማይዘፍን ምን ጥረጥራል ይዘፍናል እመኑኝ ይዘፍናል እና ውዶቼ ሰውን በድላቸው አትሄዱ ምለው እኮ ለዛ ነው ብዙ ጊዜ እንዳልኬ ግን ማለት ነው የምርህን ካልሆነ እንደዚህ በሙድ ምናምን እየመጣብህ ከሆነ ተሳስተሃል ማለት ነው አንለቅም የምሬን ነው ልብህንም አእምሮህንም አጥድቶ ከመጣ ግን ምንም ችግር ያው እኛ እንቀበላለን ምን እናደርጋለን ያው እንጨክን እንግዲህ እንጨክን አይን የለንም ልብም የለንም